የትንሣኤ በዓልን ምክንያት በማድረግ 446 ቤቶችን ድጋፍ ለሚሹና ለልማት ተነሺዎች ማስረከቡን የአዲስ አበባ ከተማ አስተዳደር አስታወቀ። የመኖሪያ ቤት ባለቤት የሆኑ ወገኖችም በከተማ አስተዳደሩ ለተደረገላቸው ድጋፍ አመስግነዋል። ተጨማሪውን ከቴዎድሮስ ደሴ እንከታተል። የአዲስ አበባ ከተማ አስተዳደር በተለያዩ ምክንያት ችግር ውስጥ ለሚገኙ የህብረተሰብ ክፍሎችና ለልማት ተነሻዎች በርካታ ቤቶችን በመገንባት ቤቶችን እያስረከበ ይገኛል። የትንሣኤ በዓልን ምክንያት በማድረግ 446 ለሚሆኑ የህብረተሰብ ክፍሎች የቤት ርክክብ መደረጉን የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አበቤ ገልጸዋል። እንደ መንግስት ሀብት መድበን በከተማችን ዘላቂ ልማትን ለማረጋገጥ የምናደርገው ጥረት እና የስራ ውጤታማነትም እንደተጠበቀ ሆኖ ሀብት ባጠረን በጀት ባጠረን ቦታ ደግሞ ሌሎችም ከኛ ጋር ሆኖ እንዲያስተባብሩ እንደ ባለድርሻ አካላት አብረን እንድንሰራ በማድረግ እየሰራን ነው። ውጤታማም እየሆነ ነው። በዛሬ ዕለትም እናንተን ለመሰሉና እንደናንተ በብዙ መንገድ ጎጆ ዘሞባቸው ለነበሩ የከተማችን ነዋሪዎች ጎጆዋቸው እንዲቃና ንጹህ ቤት ውስጥ እንዲኖሩ የማድረግ ስራ እየሰራ ነው። 446 ቤቶችን እናስተላልፋለን። የምንገኘው በቦሌ ክፍለ ከተማ ሲሆን በዚህ ክፍለ ከተማ 117 ሚሊዮን ብር ወጪ የተደረገባቸው 65 ቤቶች በተለያዩ ችግር ውስጥ ለሚገኙ የህብረተሰብ ክፍሎችና ለልማት ተነሺዎች ርክክም መደረጉን የክፍለ ከተማዋ ዋና ስራ አስፈጻሚ ወይዘሮ አለም ፀሐይ ሽፈረው ገልጸዋል። በጥቅሉ ትንሣኤ በዓልን ምክንያት በማድረግ እንደ ቦሌ ክፍለ ከተማ 65 ቤቶችና በአጠቃላይ 117 ሚሊዮን ብር የሚገመት ትንሣኤ በዓልን ምክንያት በማድረግ አቅመደካማ ችግረኞችና ለልማት ተነሺዎች የሚስተላለፍ ስለሆነ በዚህ አጋጣሚ እንኳን ደስ አላችሁ ማለት ፈልጋለሁ። የአማራ ሚዲያ ኮርፖሬሽን በቦታው ተገኝቶ የቤት ባለቤት የሆኑ የህብረተሰብ ክፍሎችን አነጋግሯል። በከተማ አስተዳደሩ የቤት ርክክብ ከተደረገላቸው መካከል አንዱ ከሆኑት አቶ ተስፌ አያሌው ቤት እንገኛለን። አቶ ተስፋ እንግዲህ ከተማ አስተዳደሩ ቤት አስረክበውታል፣ ና እንደው የመኖሪያ ቤት በማግኘቱ ምን ደስታ ተሰማውት? ኦ ይህንን ትልቅ ትልቅ እድል ነው ትልቅ እንደገና ዳግም እንደምወለደው ብዬ ነው የማስበው። ከእጅ ወደ አፍ የሆነ ኑሮ ነበር ስኖር የነበረው። ወድቄ ነበረ። ጥገኝነት በጣም አሰችቶ ነበረ። ወደ አስብሶ ነበረ አሁን ላይ ይህን የመሰለ ትልቅ ደስታ ሳገኝ ዳግም የተወለድኩ ያክል ነው የተሰማኝ። እና የጨለመውን ተስፋ ወደ ትልቅ ብርሃን ተቀየረበት እለት በመሆኑ በጣም ታላቅ ደስታ ነው የሚሰማኝ። አሁን ደግሞ የምንገኘው የቤት ባለቤት ከሆኑት ከወይዘሮ ዙፋን ገብረ መስቀል ቤት ነው። እንዲው ወይዘሮ ዙፋን እንደው በዛሬው ዕለት የቤት ርክክብ ተደርጎላችኋል ና እንዲው ምን አይነት ስሜት ተሰማችሁ? ከአሁን በፊት ህይወታችሁ እንዴት ትመሩ ነበር ከሚለውን ጀምር በጣም ደስ ብሎናል። በጣም ደስ ብሎናል። ከዚህ በፊት ያው በሸራ ነበረ የምንኖረው። ያው ብርድ አለ፣ ዝናብ አለ፣ ረሀቦ አለ። ብዙ ነገር አሳልፈናል። ቀላል ፈተና አደለ የሚያሳለፍ ነው። እሷንም እግዚአብሔር ይጠብቅልን። አሁን እኔ መንግስት አለኝ ዜጋ መሆኔን አምኛለሁ። በቃ መንግስት ከረዳ ችግርን ካዳመጠ ከወደክበት ካነሳ መንግስት አለን አገር አለኝ ብዬ አወራለሁ ከዚህ በኋላ በኩራት። ልጆችም ነጋገር ተረካቢ ናቸው። ለነሱም በጣም ደስ የሚል ነገር ነው። የነሱን ችግር በመረዳት የልጆቹን ጭንቀት በማየት ስለተባበሩን አመሰግናታለሁ። አሁንም ደግሜ ደግሜ ሰው ተኮር የሆኑ የልማት ተግባራትን በማከናወን በከተማ አስተዳደሩ በችግር ውስጥ የሚገኙ የህብረተሰብ ክፍሎችን በዘላቂነት ለማቋቋምና ችግራቸውን ለመፍታት ትኩረት ተደርገው እየተሰራ ነው። በዚህ ረገድም መንግስት፣ የግሉ ዘርፍና ባለሀብቶቹ በዋናነት በትብብር በጋራ እየሰሩ መሆኑ ነው እንግዲህ የተገለጸው።